በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል። ግሪን ሌጋሲ አሸልሟል። ስንዴ አሸልሟል። አብዛኛው የእኛ ኢኒሽቲቭዎች በዓለም አቀፍ ደረጃ ሬኮግናይዝ የተደረጉና ሽልማት ያሰጡ ናቸው ያሰጡ ናቸው። ለምን በቀጣይነትና በውጤት ማረጋገጥ ስለቻል። የመጀመር ፍጥነት እንደምታዩት በአንድ ጊዜ ሁሉም ሯጭ ስብስብ ብሎ ይከመራል። ይሄ የመጀመር ፍጥነት ነው። በሂደት ምን ያጋጥማል? ይሁን እንደምታዩት በሂደት እየሳሳ እየሳሳ እየፈጠነ የሚሄደው እየቀደመ የሚዘገየው ደግሞ ከፈትፈት እያለ ይቀጥላል። በኋላ ላይ በሂደት ያለው ትጋት ወደ ውጤት ጥራት ሲመጣ እንደምታዩት የመጀመሪያው ሯጭ በከፍተኛ ፍጥነት ሲሄድ፣ ተበተነ ሰው ከኋላ የሚከተል ሁለት ሰዎች አሉ። ሁለት ኢትዮጵያውያን። ሶስተኛውን ተመልከቱት። ሶስተኛ ሁለተኛውን ቀደመ። ለምን? ለውጤት ጥራት። ቀድሞ ከፊት ያለው ግን ሰፊ ዲፈረንስ አላቸው? ሞፋራ በጣም ርቋል። እሱን ለመከተል የማስቀጠል ትሩፋት በእያንዳንዷ ሰከንድ መፍጠን ብቻ ሳይሆን አክሴት እያደረገ እየጨመረ በመሄድ በመጨረሻ የፍጥነትን የትጋትን በቀጣይ የመልፋትን ውጤት ታዩበታላችሁ። ዲፍረንሱ እየጠበበ እየጠበበ እየጠበበ መጨረሻ ተመልከቱ። ምን ማለት ነው? ሲጀመር ሁሉም ይሰበሰባል። በቀጣይነት ሳናቋርጥ የያዝነውን ቅን ሀሳብና መልካም ሀሳብ ይዘን የምንቀጥል ከሆነ ቀድሞ ከእኛ ጋር አጃቢ የነበረው ታዛቢ ይሆናል። እኛ ስንጨርስ ታዛቢ ይሆናል። ያኔ ያልመሰለኝም ነበር። በደንብ አልነገራችኝም ነበር። ችግሩ እኮ አነጋገራችሁ ነው። በደንብ ይገለጽ ልኖረ እኮ እኛ የምንከተላችሁ ነበር ወደሚል ይሸጋገራል። ከይሄና ከእናንተ የሚጠበቀው የጀመርነው መልካም ዘር የጀመርነው ፍጥነት የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው።